ሰላም ጤኔስ ጥል ውዴ ቻናል ቤተሰብ ተከታታዮች፣ አርቲስት ተዋቸው እርምጃ ተወስዶበታል። ይህን ጉዳይ በልዩ ሁኔታ የምንመለከተው ይሆናል። ሌላኛው መረጃችን ቴዎድሮስ ከበደ መንግስት በይቅርታ ተቀብሎት እንግዲህ በይቅርታ ገብቶ ነበር፣ ተመልሶ ኮብልሏል። ይህን ጉዳዮችም የምናነሳ ይሆናል። ሌሎችም መረጃዎች አካተናል። የኢትዮጵያ ክልሎች መፍረስን በተመለከተ መንግስት እያዘጋጀሉ ጉዳዮችን እንዳስሳለን። ወደ ቀዳሚው ማረጃችን ቀጥታ የምናልፍ የሆነ ማለት ነው። አርቲስታቸው አዳነ ቀበሌ 13 ባህርዳር ማለት ነው። በባህርዳር ልዩ ቀበሌ 13 ተብሎ በሚታወቀው ነዋሪ የነበረ ወደ ፋኖ ትግል ተቀላቅሎ በአርቲስትነት ወይም በቀንቃይ ወይም በዘፋኝነት በሽለላ ግግግ፣ ክላ ክላ በሚሉት ሁሉ የሚታወቀው እርምጃ በድሮን ተወስዶበታል። በተለይ እርምጃ ሰሞኑን በባህር ዳር ዙሪያ እንደተወሰደ እናስተውሳለን። ይህም ዋና ቀጠና መንቀሳቀሻውን ባህር ዳር ዙሪያ በማድረግ ሲንቀሳቀስ የነበረ ሀብታሙ ዩሱፍ እንደተወሰደበት እናስተውሳለን። ይሄ ደግሞ አርቲስታቸው አዚጋ ከወራት በፊት ሁለት ወር በማይሟላ ውስጥ ይህ ምስል የምንመለከተው ምስል ማለት ነው። በአጠቃላይ ፋኖችን በመሰብሰብ እንግዲህ በሽለላ ሲያደርግ የነበረ በተለይ ግግግ በሚለው እና ክላክላ በሚለው የሚታወቁ ማለት ነው። እርምጃ በድሮን እንግዲህ ዶግ አመድ ሁኗል። የመጨረሻ ተሰናብቷል ማለት ነው። ሌሎች ትምህርት ወሰዱ፣ ሌሎች ብልህ የሆናችሁ ትምህርት ወሰዱ። ይቀጥላን እያላችሁ እድሜያችሁን በዚህ ልክ እያጠረ መሆኑን የሚያሳይ አመላካች በርካታ ምርጭ ነው። ድሮን ግን ባይዘው አንድ ነገር እየገረመኝ መጣ። ሴንሰር ያላት ነው የሚመስለኝ። በጣም ካሜራ መጣቀር ጸሐዳ ዛ ታርጌት አርጋ መምታት ብቻ ሳይሆን ሴንሰር ያላት ነው የሚመስለው። እነተዋቸውን እና ሀብታሙ ዩሱፍን እየለየች እንግዲህ እያሰናበተችበት ሁኔታ ነው። ተዋቸው ተደጋጋሚ በቲክቶክ የምናውቀው ነው። በቲክቶክ ላይ ይቀርባን በተለያየ ሽልሎችን የፋኖ ማነቃቂዎችን ያደርጋን። አያዛልቅም። በሽልላ አራት ኪሎ አይገባም። ግግግ ክላክላ በማለት አራት ኪሎ አይገባም። ይህን ጠንቅቅም መረዳት ያስገነዝባል፣ መገንዘብ ያስፈልጋል። ሌላኛው ጉዳይ እዚህ ጋር ቀጥታ የይዘ የምንመለከተው ቴዎድሮስ ከበደ የአማራ ፋኑ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከአራማራ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ የነበረው ከአንድ ወር ተኩል አካባቢ መንግስት የቀልሎት የሰላም ጥሪ ተቀብሎ ገብቶ ነበረ። ከገባ በኋላ በትናንትናው እለት እንግዲህ ከመንግስት ኮብሎ ወደ ድርጃ ተመልሶ ወደ ፋኑ ትግል እንደተቀላቀለ እያየነው ነበር። እንደተቀላቀለ ግን ሁለት መላምት እየመጣበት ነበር። ይህ ሰው አንደኛ ከብልጽግና ነው ተልኮ ተቀብሎ የመጣ እያሉት ነበረ። ሌላኛው ጉዳይ ደግሞ ከመንግስት ሌላኛው ተመልሶ ወደ ፋን ወደ መንግስት እንዳይመጣ ደግሞ ከፋኖ ሌላ ሚሽን ዞ ነው የመጣው የሚባልበት መረጃም እየወጣ የሚገኝ። ስለዚህ ይህ ሰው ከሁለት መሀል ላይ ነው ያለ። ፋኖ በሙሉ ልብ አልተቀበሉትም። ከፋኑ አልተቀበለም ብሎ ደግሞ ተመልሶ ወደ መንግስት በይቅርታ ለሁለተኛ ጊዜ እንዳይመጣ ደግሞ መንግስት በሙሉ ልብ አይቀበለው። ስለዚህ ሰው መሀል ሜዳ ላይ ነው ያለ። አሁን የዚህ ሰው እድሜውን በራሱ ጊዜ እያሳጠረበት ነው ያለ በብዙ በርካታ መረጃዎች እየተንሸራሸሩ ይገኛሉ። ተልእኮ ነው ተቀብሎ የመጣ ይላል። እሱ ግን ምሽንን ጨርሼ ከብልጽግና ያለ መረጃ ሰብስቤ ተቀብዬ ወደ ፋኑ መጥቻለሁ ነው ያሉ። ይህን ደግሞ ማንም የተቀበለው ነገር የለም ፋኖች አልተቀበሉትም። ስለዚህ ብልጽግና ነው የላከው እያሉት ነበር አንዳንዶች። ስለዚህ ይህ ሰው በመሀል ላይ የራሱን እድሜ እያሳጠረ መሆኑ በግልጽ የሚያመላክት መረጃዎች እየወጡ ይገኛሉ። ስለዚህ ቴዲ እንግዲህ እድሜውን በራሷ ጊዜ እየበላቸው ይገኛ ማለት ነው። ያም የሆነ ይህ መንግስት ግን ለማንኛውም በሩ ክፍት ነው፣ በማንኛውም ሰዓት ክፍት ነው። እንደዚው ወላ አይነቶችን ግን ላይቀበል ይችላል። ሁለት መንታ መንገድ ወይም በሁለት ሰይፍ መብላት የሚፈልጉትን ሁለተኛ ዙር እንግዲህ በይቅርታ ላይቀበል ይችላል። ሌሎችን ግን እየተቀበለ የሚገኝበት በርካታ አማራጭ አለ። እዚህ ጋር ይዘ እንግዲህ በምርጦ ማርያም ከተማ ቀበሌ አምስት ተብሎ መኖሪያ የነበረው ከዚህ በፊት የአማራ ክልል ልዩ ኃይል የነበረ ኤፍዋን ቦምብ በመያዝ እንግዲህ ከፋኑ ተልኮ በመቀበል ግንድ ወይን ተብሎ በሚታወቀው ልዩ ቦታ ማለት ነው የሽብር ተግባር ሊፈጽም ሲል በቁጥጥር ስር ውሏል። ምስሉን እዚህ ጋር ማስቀመጥ ስለማይቻል ነው ምስሉን ከፌስቡክ ሊንኩን ተጭናችሁ ብትገቡ ታገኙታላችሁ። አይቀጡቅ ታይ እየተቀጣ ነው። በጣም የሚገርም ጉዳይ ነው። ስለዚህ ከነዚህ ድርጊቶች ብንቆጠብ መልካም ነው። አይጠቅምም። የሽብር ተግባር ወንድምን በመግደል ምናምን አያዋጣም። ደግሞ አራት ኪሎ መግባት አይቻልም። በዚያ አይነት ይሄ ወንድምም እንግዲህ እየተቀጣ ይገኛል ማለት ነው። ታዳጊ ሀብታሙ ቀሬ ተብሎ የሚታወቀው የታዳጊ ሕፃን የጃቢ ጣና ተወላጅ እጅ ለመንግስት ሰላም በሰላማዊ መንግስት ሰጥቷል። በመጸቅ በመደናገር ትምህርቱን በማቋረጥ ወደ ትግል ውስጥ አስገብተውት አሁን የመንግስት የሰላም ተቀብሎ ገብቷን። በተለይ በተለይ መንግስት በልዩ ሁኔታ ከሚቀበላቸው አንዱ እንደነስ ታዳጊ ልጆችን ነው። ምንም ግንዛቤ የላቸውም። ኢሞሽናል በማድረግ በማስገባት በስሜታዊ በማስገባት እንግዲህ እንደዚህ አይነት ትግል ውስጥ እያስገቡ የሚያስበልብት ሁኔታ ስለሚመለክት መንግስት በሙሉ ልብ እየተቀበለ ይገኛል። ስለዚህ ታዳጊ ሀብታሙ ቀሬ የጃቢ ጠና ተወላጅ የሆነ ታዳጊ መንግስት በይቅርታ ተቀብሎታል። ገብቷን በሰላም ማለት ነው። ሻለቃ ብርሃኑ መልኬ አጃቢ የነበረ መኳንት መልኩ ታፍ ታፈረ በተመሳሳይ መልኩ የመንግስት የሰላም ጥሪ ተቀብሎ ገብቶ ማለት ነው። ይሄ መኳንት ሀብታሙ የሻለቃ ብርሃኑ መልኬ አጃቢ የነበረ ነው። ባይ ብዙ ጊዜ አጃቢዎች ይገባሉ። የመንግስት የሰላም ጥሪ ተቀብለው ማለት ነው። ስለዚህ የሚረዱት ነገር አለ። በግልጽ አጃቢያቸውን ጥሎ ሲመጡ የእነሱ አጃቢ ንብረት ጥሎ ሲወጡ ትግሉ አዋጭና አዛላቂ ተስፋ ቢስና ጥቅመኛ መሆን በግልጽ ስለሚረዱ ነው። ዋና ባልንትኖችም የማይመጡበት ው ትንሽ ጠቀማ ጥቅም ስለሚያገኙ እንደሆነ ግልጽ የሚያመላክት ጉዳይ ነው። ሌላኛው መንግስት ክልሎችን በቅርብ እንግዲህ ይበትናቸዋል። ይሄ በጣም የሚበረታታ ጉዳይ ነው። ዛሬ ከዘጠኝ ክልል ወደ አስራ ሁለት ክልል እያደግንበት የመጣ ለብሔር ክልልን መሰረት በማድረግ የክልል አጥር በማብጀት ዚህ የጦርነት አውድማ እያደረገ የሚገኝበት፣ መንግስት ወደ ድሮ ለመመለስ እየሰራ ይገኛል። ማዕከላዊ ኢትዮጵያ፣ ምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ የድሮ በደርግ ጊዜም የነበረው አይነት የክልል አጥር ይበጠሳል። እዛ በኋላ ብሔር የሚባለው ይጠፋል ማለት ነው። መንግስት ይህን ትኩረት ሰጦ እየሰራ ይገኛል። በእጅግ እኔ በጣም ነው የሚያደንቅ የምር ብዙ ጉዳይ በጣም አድንቃለሁ። ስለዚህ መንግስት አንዳንድ ትግስት በትግስት ብንራመድ ለሀገራችን ይጠቅማል። የክልሎች መፍረስ እጅጉ ይጠቅማል። እኔ አማራ ነ፣ እኔ ኦሮሞ ነ፣ የትግሬ ነ፣ ይሄ ይጠፋል። ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ በቃ የድሮው ማለት ነው። በቃ በዛ ነው። ስለዚህ ብሔር የሚባለው አይታወቅም። የትኝ እየት ነው የመጣ የመባሉ ይቀራል። ማዕከላዊ ኢትዮጵያ ከሆን ማዕከላዊ ኢትዮጵያ ለምሳሌ ሁለቱን ክልል ይዝ ይችላል። ሰሜን ኢትዮጵያ ሁለቱን ክልል ይዝ ይችላል። ስለዚህ ይህ ክልል የሚባለው አጥር ይቆረጣን የመጨረሻው ማለት ነው። ይሄ በጣም መንግስት በትኩረት ሰጦ እየሰራ ይገኛል። በእጅጉ ማድነቅ ፈልጋለሁ። ሌላ ጅብላ ሞተራ ብርጌድ እርስ በርሶ ተሸኛይቷን ብርጌዱ በተለይ ደብረ ማርቆስ ልዩ ቦታው ቸርተክል ክል ተብሎ በሚታወቁ አካባቢ በጥቅም በመከፋፈል ባለመግባባት ምክንያት ይሄ የምንመለከተው እስከ መጨረሻው እርስ በርሳቸው አሰናብተውታ ማለት ነው። መንግስት ተደጋጋሚ ሰላም ጥሪ ያቀርባል፣ እነሱ ደግሞ በእርስ በርሳቸው በጥቅም ይጨራርሳሉ እና ተግባራችሁ፣ ስራችሁ ግልጽ እኮ ነው። በቃ ግልጽ ነው። ለዛ እኮ ነው ማንቀበለው ይፋንንቱ ግን ማንም ህዝብም አይቀበለው እኮ ለግልጽ ስለሆነ ነው። ጥሩ ሚሽን ቪዥን ያለው እኮ ማንም ቢሆን ይቀበላል። እንደዛ አይነት ዘረፋ ላይ የተሰማራ ቡድን እንዴት መንግስት ሊቀበል ይችላል? ስለዚህ ውድ የቻናላችን ቢስቶ ተከታታዮች መልካም መልካም ውሎ እንዲሆንላችሁ ተመኘሁ። በሌላ መረጃ ተመልሰን እስክንገናኝ መልካም ቆይታ